ሰላም በለው፣ አይወልክ ቆይ ሰው ያዝልሽ አካሜራውን አይ ሰው ያዝልሽ ሰው አው አፈር ለብላልሽ እኔ እና ካየሁት እኮ ቆይ ለዚህ አረ ደሞ ላይ እኔ ምልሽ

ዛሬ ሐዋሳ ካንስል አድርጊው፣ ወላይታ ሊውድ እንዴ! አረ ካንስል አድርጊና ወላይታ ያዋጣል። የምር የምር ግን አይ ራስ መጥቼ ደግሞ አንቺ ምንድን ነው አገኝ ካለው፣ የምር ወላይታ ነው ወላይታ ይሻላል። ካለ ዳጣ ዳጣ አዘጋጂ አዘጋጂላለሁ፣ ችግር የለውም። ዳጣ ዳጣ አዘጋጂ፣ ዳጣ ለቤተሰብ ይዤ መመለስ ፈልጋለሁ። ችግር የለውም አያሳስብክ። አሪፍ የቤት ዳጣ ይዘጋጅልካል። እውነት ይመሽ እና ደህና ነሽ አንቺ አላውልክ ተብላለች። እሷንም አስወልዳለሁ ከብሔር ብሔረሰብ ከሰማንያውም አንዳንድ ልጅ ነው እንፈልግ ሰማንያ ስድስት ከሰማንያ ስድስት ስድስት ልጅ ዲስክ እንዳይንሸራተት እንጂ እንደተኛን የምንሸራተት ነው። ስትቆሚ ነው የሚንሸራተተው። ስራ ሲበዛ አንቺ ከላይ ከሆንሽ ምንም። ስለዚህ እንዴት እናድርግ? አንቺ ነገር ስልክሽልከሽልኛለ አሁን እናወራለን። ኢንቦክስ ያደረግልካለ። በቃ በቃ እሺ። ትግራይ ሄዳሉ፣ ችግር የለም እሙ በቃ እንገናኛለን። የኔ እናት ተንከባከቢ፣ እንዳይቀንስ አደራ።